ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ፍቅር ነኝ። ዛሬ እንግዲህ ከግቢያችን ያከራየ ልጅ ሰባተኛ አመት ልደት ያከብራል ማለት ነው። አብረን እንከታተል። ፕሮግራሙ ምን ይመስላል የሚለውን አብረን የምንነ የሚሆነው እንግባ። እንዴት ነው? እንዴት ነው? ወረ በለው ወረ በለው! ዋው ዋው ዋው ዋው ሲያምር ጭዳፎ ማርያምን ያው እዚህ ጋ በርዝደ ሴርሞንያቸው ያው ፋሚሊ ፕላስ ጓደኞቹ ተሰብስበዋል። የእኔ ይመስላል ወይኒ ዳቦ ሲያምር

የአምነት ልደት ይሄንን ይመስላል ማለት ነው። አሁን ዳቦ እየተበላ ነው ያለው። ከዚህ ጋር ባለ ልደቱና አስኪናና ናና ፎቶ እንነሳ አአ ዲጋ አሉ።